በእሁድና ቅዳሜ ገበያ ሰንዳይ ማርኬት የምሰራ ነጋዴ ነኝ። ምርት አቅርቦት ከአርሶ አደር ስናመጣ ከዚህ ጋር ያለው ዋጋ ተመን ተመጣጣኝ የሆነና ውጭ ላይ የሚሸጠው ገበያ አሁን ለምሳሌ ሽንኩርት ሌላ ቦታ አርባ እንትን ሀምሳ ብር ነው። የአስራ አምስት ብር የሀያ ብር ልዩነት ነው ያለው። ብርቱካን ለምሳሌ አሁን እኛ ጋ መቶ አምስት ብር ነው፣ ሌላ ቦታ ብትሄጅ መቶ ሀምሳ ብር ነው። የሀምሳ ምናምን ብር ልዩነት ብላለሁ። አሁን መንግስት ይህንን ሰንዳይ ማርኬት ሲያመቻች ሶስተኛ ወገንን ለማስወጣት ነው ሶስተኛ ወገን ማለት በመሀላችን ደላል አለ፣ በነጋዴና አምራች መካከል ማለት ነው። ያንን ለማስወጣት ነው። ከቀጣ ወይ ከአምራች ነው የምንገዛ፣ ወይ ገበሬው ጋር ተስማምተን እዚህ ልደረስ ያመጣልናል፣ ያራግፋሉ፣ እንሰጣቸዋለን፣ ብራቸው ነው። እኛ ቢቀጥል አሪፍ ነው። እያየንም ነው፣ እየሸጥን ነው። ለውጥ አለው በፊት ካለው አንፃር። አሁን ላይ እሁድና ቅዳሜ ብቻ ነው ሰው እየጠበቀ የሚገዛው ይገዘው አለ። ማህበረሰቡ ቅናሽ ዋጋ ስለሚፈልገው ተመጣጠ ለሚፈልገው ተመጣጣኝ ዋጋ ስለሆነ ወደዚህ ነው የሚመጣው። ስለዚህ ያ ምንድን ነው ፍላጎቱ እየጨመረ ነው። መንግስት ደግሞ ይሄንን በተለያየ የሆነ ነገር በቃ አለ አይደለ፣ አመቻችቶ ቀኖችን ሰፋ አድርጎ ዋጋ ምርትን የሚቆጣጠር እንደዚሁ ቢቀጥል አሪፍ ነው። ነው። አመሰግናለሁ። ስሜ ሙስራቅ ብርሃኑ ይባላል። አዲስ አበባ ውስጥ ነው። ቆንጆ ነው። ያው ሁሉ ጊዜ እመጣለሁ እዚህ። ሳምንቱን ሙሉ ስራ ነኝ፣ ግን በረፍት ጊዜ ነው እዚህ መጥቼ የምገዛው እና ይሄ ነገር ለኛ በጣም ጠቃሚ ነው። አምስቴ ስራ ላይ ለሚውል ሰው ቆንጆ ነው። ግን ያው የምርት በደንብ አለ። ግን ከዚህም በላይ ቢመጣ ብዙ ሰው አለ። አሁን እንደምታዩ ብዙ ሰው እየገዛ ነው። ለዚህ ቢመጣ ከዚህም የበለጠ ነገር ሰው ተጠቃሚ ሊሆን ይችላል። እዚህ ያው በጣም ቆንጆ ነው፣ ምክንያቱም በግማሽ መሀል ያህል ማለት ትችያለሽ። ውጭ ላይ አሁን የምንገዛው እንትን ለምሳሌ እዚህ ሰላሳ አምስት ወር ምናምን አንዳንድ ጊዜ ደግሞ ጥራቱም ጥራትም አይንሽ ያየውን ነገር አንስተሽ መርጣሽ ነገር ነው እዚህ ጋ የምትገዥው እና ቆንጆ ነው። ከውጭም በጣም ዋጋ በጣም ልዩነት አለ። በዛም ነው እየተጋገመ ሰው የሚመጣ ወደዚህ አካባቢ ማለት ነው። ምርቱን አውቆ መጥቶ ገዝቶ እርካታ አግኝቶ ብሄድ እኔ ያንን እናገራለሁ መክራለሁ። ምክንያቱም ውጭ ያለውን በጣም እንትን ብለሽ ውድ የሆነ ነገር እዚህ ጋር ደግሞ መመትሽ የሆነ እርክት ብለሽ ደስ ብሎሽ ምትች ከሆነ መንግስት፣ ገበያ ማረጋጋት ስራ እየሰራ ነው ነው የማስበው። ጉንዳቂ አደለም። አሁንም ወቅታዊ የሆኑ ነገሮች መቅረብ አለባቸው ባይለኝ። እኔ በራሴ ስሜ ሮማን ዘመድኩን ይባላል። ከሽንኩርቱ ላይ፣ በድንቹ ላይ፣ በሁሉም ነገር ላይ፣ በፍጆታው ላይ በጣም ቅናሽ አለው፣ አስተያየት አለው። በጣም በጣም አሪፍ ነው። መንግስታችን እያደረገ ያለው ነገር በጣም ትልቅ ነገር ነው፣ በተለይ አቅማቸው ደካማ ለሆኑ ሰዎች። ሌሎቹ አቅም ያላቸው ያለበት ቦታ ፈልገው ገዝተው መጠቀም ይችላሉ። እንደዚህ ደግሞ አቅም ደካማ ደግሞ ለሆኑ ሰዎች እዚህ ጋር በቅናሽ ቀርቧል። ሁሉ ነገር አሪፍ ነው። በጣም በጣም ደስ ብሎናል። እኔም አሁን ገብቼ ነው የምወጣ ያለው። ሽንኩርቱም በጣም 35 ብር ማለት ቀላል ነገር አለ። ልክ የዱሮ ዘመኑ ተመልሶ የመጣ ያለው። በጣም እናመሰግናለን። ጊዜ ይስጠለን። በጣም መርጠው ነው እስካሁን ድረስ ያለው ገበያ አሪፍ ነው። እንቁላሉም በተገቢው እየቀረበልን ያለው፣ ትላንትናም ስንገዛ ነበር። ዛሬም እንቁላል አለ። አቅርቦቱ በጣም አሪፍ ነው። እየገበየን ያለ ነው። ግባቱ አለ፣ በደንብ አለ። ግባቱ ነገር አቅርቦቱ አለ። የሰው አቅም ነው የሚወስነው እንጂ ይመስለኛል እና እስካሁን ድረስ መጥቶ እንዴት እንትንዳን ግን በጣም በጣም ሰው እየገዛ ነው። ይወረዳው መተው እየተቆጣጠሯቸው ነው የዋጋ እንኳን መጨመር ልዩነት የለም። ሁሉም አንድ አይነት ነው። ገበያቸው ሁሉም ጋር አንድ አይነት ነው። ጥራቱም አለው እንዳለ። ሽንኩርቶቹም አሪፍ ናቸው። ቲማቲሙም አሪፍ ነው። ቲማቲም እራሱ አርባ ብር ከአርባ ብርም ቀናሽም አለ ከአርባ በታችም አለ። እንደዛ ብስሉና ጥሬው ነገር የሚባል ነገር አለው ብቻ፣ ቆንጆ ነው እየተሸጠ ያለው ስሜ ታየታመ ነባራለው። የንግድ ድርጅቶች ክትትል ቁጥጥር ባለሙያ ነኝ። የዋጋ ጭማሪ እንዳይደረግ፣ እንደዚሁም ደግሞ የተሻለ ምርት እንዲቀርብ ለማድረግ ነው። እዚህ ያለ ነው የቁጥጥር የምናደርገው ይሄንን ነው ይሄንን ያው ከነጋዴዎቹም ጋር ተግባብተን ወደ ስራ ስለገባን ችግሮች ሲያጋጥሙ ወዲያው ውላችን እናቋርጣለን። ይሄንን እንደምናደርግ ድን እሱም ያውቃሉ፣ ነጋዴዎቹም ይሄንን ያውቃሉ። በውላቸው መሰረት ወደ ስራም ሲገቡ በወቅቱ በተተመነ ዋጋ ለመሸጥ የተሻለ ጥራት ያለው ምርት ለማቅረብ ነው። ምናልባት ተርኖቨር አለው ዛሬ ራሱ አሁን ሁለት ከስራ ውጭ ያደረግናቸዋለ። እስካሁን 28 28 ማዳረሻዎች አሉ። 28 ቦታ ማለት ነው። እንደ ክፍለ ከተማ ሁለት አይነት ቁጥጥር እናደርጋለን። አንዱ የምርት ጥራቱን አይቶ ዋጋ የሚለጥፉ የዋጋ ተመን የሚለጥፉ የግብይት ባለሙያዎች አሉ። እሱን ጠዋት እነሱ ያንን ያደርጋሉ፣ ሲቀየርም እንደዚሁ ዋጋው ሪቫይዝ ይደረጋል። እኛ ደግሞ እንደ ቁጥጥር ደግሞ ከቡድኑ በእያንዳንዱ ቢያንስ ቢያንስ ከቁጥጥር ባለሙያ ከክፍለ ከተማ በእያንዳንዱ መዳረሻ ላይ አንድ ባለሙያ ነው። ትልቁ ነገር አቅርቦት ነው። ይሄ አቅርቦት በከተማ ደረጃ በርካታ የገበያ ማዕከላት እንዳሉ አውቃለሁ። ከነዛ ገበያ ማዕከላት አቅርቦቱ ከክፍለ ሀገር በደንብ እየገባ ያለበት ሁኔታ ነው ያለው አሁን። ስለዚህ እነዚህ ደግሞ እኛ ጋር ያሉት ጅምላ ነጋዴዎች ደግሞ ከዛ ከገበያ ማዕከላት ያመጣሉ። ጥራት ያለው ምርት በተሻለ ዋጋ አሁን ከሱቅ ላይ ወይ ሱፐር ማርኬት ላይ ከሚሸጠው ዋጋ እጅጉ በጣም የተሻለ ነው። ማህበረሰቡ በየጊዜው ተጠቃሚ እንዲሆን ቅዳሜና አሁን ለገበያው የሚመጥን እየቀረበ ነው። የግብርና ምርት ላይ ብዙም የዋጋ ጭማሪ የሚታይበት አይደለም። ዲክላይ ነው፣ እየቀነሰ ያለበት ሁኔታ ነው ያለው። ምርቱም በበቂ ሁኔታ እየቀረበ ነው። እሱ ላይ ብዙም የሚቀርብ ቅሬታም እጥረትም የለም። ጊዜ ወደ ጊዜ ግንዛቤ ማደግ አለ፣ ለውጥ አለ ማለት ነው በየጊዜው ለምሳሌ በተለጠፈው ዋጋ ዝርዝር አይቶ ያንን የመግዛት ልምድ ብዙም አልነበረም ከዚ በፊት። አሁን ላይ የተለጠፈው ዋጋ ዝርዝር አይቶ የመግዛት ልማዱ አለ። ይሄ መጠናከር አለበት። ሁለተኛ፣ ከተለጠፈው ዋጋ ውጪ ጨምሮ ሲሸጡ ከተገኘ ደግሞ ባለሙያ የቁጥጥር ባለሙያ እያንዳንዱ መዳረሻ ላይ ስላለ እዛው ቅሬታቸውን እንዲያቀርቡና ጥቁማ እንዲሰጡ እኛም እዚህ የምንለው ያው ለነሱ ለተጠቃሚ ህብረተሰብ ብለን ስለሆነ ድሃውን ባማከረ ደግሞ ገበያ መገኘቱ ደግሞ በጣም አሪፍ ነው። ለምን ከሌላው ከአትክልት ቤቶች እና ከዚህ ስታመጣጽ ነው ሰማይና ምድር ነው። ለምን እኛ አሁን አንዴ የሳምንታችን የሚሆን እንደ አቅማችን ከአንድ ኪሎ ጀምሮ ሸምተን እንደ አቅማችን እንደ ዋጋው ሸምተን ጥሩ ነገር አይን ያለው ነገር አሁን ደግሞ ምርት የሚገባበት ዘመን ስለሆነ ቆንጆ ነገር ሸምተን ይሄድን ያለው እና በጣም ቆንጆ ነው። መንግስት እዚህ ላይ አሁን ድሃውን አይቶ እንደዚህ አይ ነገር ወዶ እንዲህ በመስራቱ ለእኛ በተለይ በጣም ደስ ይላል። ለምን እንደ አቅማችን እዛ ጋር አሁን እኔ ሽንኩርት 95 80 ብር ቢሆን እዚህ ጋር ደግሞ 40 ብር ነው ሽንኩርት። ያኔ መሰለ ደረቅ ሽንኩርት ማለት ነው። ድንችም እንደዚያው ቅናሽ በ25 ብር፣ ካሮትም፣ ጥቅል ጎመንም፣ ሁሉም ነገር በቅናሽ ማግኘታችን በጣም ጥሩ ነው። ይበል የሚያሰኝ ነው እና አንደኛው ተጠቃሚ እኔ ስለሆንኩ የዕድሉ ተጠቃሚ በጣም አሪፍ ነው። በገንዘቤም ቢሆን አቅሜ ባገናዘበው ነገር ተጠቅሜ እሄዳለሁ። በጣም አሪፍ ነው፣ ቅናሽ ነው፣ ጥራትም አለው። ማየት ማመን እኮ ነው። ትትናውን ይለጠፍላቸዋል በተለጠፈው ነው የሚሰሩት። እኔም ተከራካሪ ነኝ ለምን አይቼ ዝም አለም። እነሱም ደግሞ አንድ ብር የሚጨምሩት ነገር የለም። እኔ ስለ እውነቱ የምለ እኔ አሁን እኔ ያጠገባቸውን በቆሎ መሸጣለሁ አለው። ገበያም ተሸምቼ ሄዳለሁ። አንድ ብር ከተባሉት ሌላ የሚጨምሩት ነገር የለም። ተዘርዝሮላቸው ያው ተጽፎላቸው ተሰቅለዋል። ህብረተሰቡ አንብቦ ነው የሚገዛው። እንደገና ጥራት ባልከው ደግሞ ይው ማየት ማመን ነው። አሁን ይሄ ድንቹም እንዴት እንደሚያምር ካሮቱንም፣ ሽንኩርቱም፣ ነጭ ሽንኩርት፣ ቀይ ስሩንም ሁሉንም ያው ጨለማ አይደለም ብርሃን ነው እዚህ ነው እንጂ ምርቱ በጣም አሪፍ ነው የሚያቀርቡት፣ ዋጋውም በጣም ቅናሽ ነው። ልጆቹም ደግሞ የሰፈር ልጆች ናቸው፣ በጣም ትህትና ያላቸው ናቸው። በጣም አሪፍ ነው የሚያቀርቡት። በዚህ ላይ ደግሞ መንግስት በጣም በጣም ነው የምናመሰግነው። ይበል የሚያሰኝ ነው። በጣም ነው አመስጋኝ ነው። እኔ በበኩሌ በጣም ጥሩ ነው። እኔ ፋይዳ በጣም ጥሩ ነው ነው ብለው ለምን ወረድ ብሎ ይሄን ድሃ ህብረተሰቡ መጠቀም አለበት ብሎ በየክፍለ ከተማው በየወረዳው ይሄ ነገር በመቋቋሙ እኔ ይበል የሚያሰኝ ነው። መንግስትን በእውነት ለመለኔ በዚህ ላይ ከሚያደረገው ይሄ ትንሹ ነው እኔ እውነቴ ነው አለ ማጋነን እንዳይሆንብኝ ከሚያደርገው እኔ እውነቴ ነው የምልህ እኔ በትምህርት ቤቱም በምገባውም ይሁን በዩኒፎርምም ይሁን በሰናይ በዚህ በገበያውም ይሁን እኔ በእውነት ነው የምልህ እኔ ከመንግስት ጋር እኔ በጣም ደስ የሚል ነገር ነው ያለው። ይሄ ነገር ወረድ ብሎ ድሃውን መጠቀም አለበት ብሎ በየወረዳ ህብረተሰቡ ደግሞ እንዳይቸገር፣ በየወረዳ ቢያንስ በአንድ ወረዳ ብዙ ቦታ አለ በአካባቢው እንዲጠቀም የወዛደር እንዳያወጣ የትራንስፖርት እንዳያወጣ በጣም ጥሩ ነገር ነው የቀረበ ያለው። እኔ አመስጋ በእውነት ነው የምለው፣ ይበል ነው የሚያሰኘኝ። እና በዚህ ላይ ደግሞ መንግስታችን በጣም ነው የምናመሰግነው። ሀገራችን ደግሞ በተረፈ ሰላም ያድርግልን፣ ከልማታችንም ጋር እኔ በዚህ ቅናሽ፣ በዚህ ሰዓት ሽንኩርት ይሄን ያክል ይሄ ድረቅ ሽንኩርት እንዲህ መገኘቱ እኔ በኩሌ በጣም ደስተኛ ነኝ። ባይነኝ፣ ያመሰግናሉ በጣም